ሰላም ጤና ስጥልን፣ እንደምንውላችኋል ክቡራትና ክቡራን ተመልካቾቻችን። ከአሻም ሰባት የቀን ሰባት ሰዓት የስፖርት ዜናዎች የሚቀርቡበት ሳላ ደርሰናል። ከዜናዎቹ ጋር እኔ ምናሴ ሽጥላ አብራችሁ እቆያለሁ። አብራችሁ ኑ ነው አዳማ ከተማ ያለመሸነፍ ጉዞን ሲያስቀጥል፣ መቻል ሊጉ መሪ መሆን ችሏል። የአራተኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንት ሲካሄዱ አዳማ ከተማ አርባ ምንጭ ከተማን አንድ ለዜሮ ሲያሸንፍ መቻል ወልዋሉ አዲግራት ዩኒቨርሲቲን ሁለት ለዜሮ ማሸነፍ ችሏል። የአዳማ ከተማን ብቸኛ የማሸነፊያ ግብ ቢና ማይተን በፍጹም ቅጣት ሲያስቆጥር የመቻልን የድል ግቦች መሐመድ አበራ ና ብሩክ ማርቆስ ከመረ ማሳረፍ ችሏል። ሀዋሳ ዩኒቨርሲቲ ስቴዲየም ላይ በተደረገ ሌላ ጨዋታ ኢትዮጵያ ንግድ ባንክ በሳይመን ፒተር ና ድላ አዲስ ገብሬ በራሱ ላይ ባስቆጠራቸው ጎሎች ድሬዳዋ ከተማን ሁለት ለዜሮ ማሸነፍ ችሏል። በኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮጵያ ንግድ ባንክ ይርጋ ጨፌ ቡናን ማሸነፍ ችሏል። የአራተኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ የጨዋታ መርሃ ግብር ትናንት በተደረገ አንድ ጨዋታ ፍፃሜውን ሲያገኝ ኢትዮጵያ ንግድ ባንክ ይርጋ ጨፌ ቡናን አራት ለዜሮ በሆነ ሰፊ ውጤት ማሸነፍ ችሏል። የንግድ ባንክን የማሸነፊያ ጎሎች ጸገነት ግርማ፣ መሳይ ተመስገን፣ ታሪኳ ደቢሶ ና ንግስት በቀለ ከመረብ ሲያሳርፉ ድሉን ተከትሎ የኢትዮጵያ ንግድ ባንክ የመጀመሪያ ሶስት ነጥቡን ማሳካት ችሏል። ሊጉን ኢትዮ ኤሌክትሪክ በ12 ነጥቦች ሲመራው ሀዋሳ ከተማ በ9 ነጥብ እንዲሁም መቻል መሻል በሰባት ነጥቦች ተከታዩን ደረጃ ማያስችሏል። ኡርጂ ቀፊራ ከጎፈሬ ጋር አብሮ ለመስራት መስማማታቸው ተነግሯል። የድሬዳዋ የውስጥ ውድድር ሻምፒዮና የሆነው ኡርጂ ቀፊራ ከጎፈሬ ትጥቅ አምራች ድርጅት ጋር አብሮ ለመስራት ስምምነት ተፈራርሟል። ከብሔራዊ ቡድኖች ኢሌት ክለቦችና ከተለያዩ ታላላቅ ተቋሞት የሚሰራው ጎፈሬ በብራንዲንግ በውጤታማነት፣ በአደረጃጀት፣ በደጋፊዎች ብዛት በአጠቃላይ በሶሻል ካፒታል የተሻለ ቦታ ከሚገኙና ና ጠንካራ ወደፊት ህልም ካላቸው ክለቦች ጋር ስልታዊ ስምምነቶችን የሚፈጽም ሲሆን በትላንትናው ዕለትም በድሬዳዋ የውስጥ ውድድር የወቅቱ ሻምፒዮን ኡርጂ ቃፊራ ጋር ለሶስት አመታት የሚቆይ ስምምነት ተፈራርሟል። ሁለቱ አካላት ስምምነቱን በመፈጸማቸው የተሰማቸውን ደስታ ገልጸው ወደፊት ከስፖርት ትጥቅ ባለፈ በተለያዩ እግር ኳሳዊ ጉዳዮች አብረው እንደሚሰሩም አመላክተዋል። ጎፈሬ በድሬዳዋ ከተማ እንዲሁም በተለያዩ የአገሪቱ ክፍሎች ከሚገኙ ቡድኖች ጋር አብሮ ለመስራት ያለውን ቁርጠኝነት እየገለጸ በተለይም ተራማጅ ራይ ላላቸው ጥራት ከሚሹ ክለቦች ጋር ለመስራት በሩ ክፍት እንደሆነም አስታውቋል። ሊቨርፑል ድል ሲቀናው የወቅቱ ሻምፒዮን ፒዤ በባየር ሙኒክ ተሸንፏል። የአራተኛ ዙር የአውሮፓ ቻምፒየንስ ሊግ ጨዋታዎች የትላንት ምሽት ሲከናወኑ ሊቨርፑል በአንፊልድ ሪያል ማድሪድን አስተናግዶ አንድ ለዜሮ ሲረታ፣ የወቅቱ ሻምፒዮን የሆነው ፒዤ በባየር ሙኒክ ሁለት ለአንድ ተሸንፏል። የመርሲሳይዱን ክለብ ብቸኛ የማሸነፊያ ጎል አሌክሲስ ማካሊስተር ከመረብ ሲያሳርፍ፣ የባየር ሙኒክን ሁለቱንም የድል ግቦች ሉዊስ ዲያስ ማስቆጠር ችሏል። ፒዤን ከሽንፈት ያልታደገች ግብ ተቀይሮ የገባው ጃኦ ኔቬስ ከመረብ ማሳረፍ ችሏል። በሌሎች የምሽት ጨዋታዎች አትሌቲኮ ማድሪድ ዩኒየን ሴንትን ሶስት ለአንድ ሲረታ፣ ቶተናም ኮፐንሃገንን አራት ለዜሮ በሆነ ውጤት ማሸነፍ ችሏል። ናፖሊ ከኢንተር ፍራንክፈርት፣ ጁቬንቱስ ከስፖርቲንግ እንዲሁም ኦሎምፒኮስ ከፒኤስቪ ያካሄዱት ጨዋታ በአቻ ውጤት ተጠናቋል። አርሰናል በድልና በመከላከል ጥንካሬው አዲስ ታሪክ አስመዝግቧል። አስደናቂ የውድድር ዓመት እያሳለፈ የሚገኘው የለንደኑ ክለብ አርሰናል ትናንት ምሽት በቻምፒየንስ ሊግ ስላቪያ ፕራን ማሸነፉን ተከትሎ አዲስ ክብረ ወሰን ማስመዝገብ ችሏል። መድፈኞቹ በምሽቱ ጨዋታ ተጋጣሚዎቻቸውን ሶስት ለዜሮ ማሸነፋቸውን ተከትሎ በሁሉም ውድድሮች ጎል ሳይቆጠርባቸው 8 ስምንት ጨዋታዎችን በማሸነፍ በክለቡ ታሪክ የመጀመሪያ ሲሆን፣ በአውሮፓ ተከታታይ አራት ጨዋታዎችን ጎል ሳይቆጠርበት በማሸነፍ የ1970 የሊድስ ታሪክን መጋራት ችሏል። በምሽቱ ጨዋታ ጎል ያስቆጠረው ቡካዮ ሳካ በቻምፒዮንስ ሊግ ከሜዳ ውጭ አራት ተከታታይ ጨዋታዎች ላይ ጎል ያስቆጠረ የመጀመሪያው የአርሰናል ተጫዋችም ሆኗል። የአርሰናል የአካዳሚ ፍሬ የሆነው ማክስ ዶማን በ15 ዓመት ከ308 ቀን ዕድሜው በመሰለፍ በቻምፒዮንስ ሊግ ታሪክ በእድሜ ትንሹ ተጫዋችም ሆኗል። ፖል ብራንድ ከ12 ዓመታት ቆይታ በኋላ ከዩናይትድ ጋር ተለያይቷል። የማንችስተር ዩናይትድ የፐርፎርማንስ አናሊስቲክ ባለሙያ የሆነው ፖል ብራንድ ከ12 ዓመታት ቆይታ በኋላ ከክለቡ ጋር እንደሚለያይ ታውቋል። ብራንድ በክለቡ ቤት ላለፉት 12 ዓመታት በዚሁ ሚና አገልግሎት ማበርከት የቻለ ሲሆን ይህንም ተከትሎ የክለቡ አንበል ብሩኖ ፈርናንዴስ በ9ኛ ሊጉ ሳምንት የሊጉ መርሃግብር ከብራይተን ጋር በተደረገው ጨዋታ ለመሰናበቻ እንዲሆን የፖል ብራንድን ሁለት ልጆች ይዞ ወደ ሜዳ መግባቱም ይታወሳል። ማንችስተር ዩናይትድ የዓለማችን የምንጊዜው ምርጡና ትልቁ ክለብ ነው። ለኔና ለቤተሰቦቼ ያሳየውን ክብር መቼም ቢሆን አልዘነጋውም በማለት አስተያየቱን የሰጠው ብራንድ ሁለቱ ልጆቼ ከብሩኖ ጋር ወደ ኦልድ ትራፎርድ ስቴዲየም አብሮ ሲገቡ ማይቴ ለእኔ የማይታመን ቅስፈት ነበር። ማንችስተር ዩናይትድ የሕይወቴ አንዱ አካል ሆኖ ይቀጥላል። በነበረኝ ቆይታ እጅጉን ደስተኛ ነበርኩ፣ በማለት የመሰናበቻ መልእክቱን አስተላልፏል። ክቡራትና ክቡራን ተመልካቾቻችን ለቀን ሰባት ሰዓት ያዝናቸው አጫጭር ስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው። መልካም ቀን